ሳታቁት የሆኑ ሰው ጥላቻን ይሰበከላችሁ ያው የሆነውን የእግዚአብሔርን ቃል ሳይሆን ጥላቻን ይሰበከላችሁ ጥላቻን። ስለዚህ ባካችሁን እባካችሁን በፍቅር ኑ፣ ከእንደገና ቤተክርስቲያንን ወቋት። ለምሳሌ እኛ እዚህ እኔ ሌሎች የምነጋድ ምናምን እኛ ጋር የሚሆኑ ተማሪዎቻችን ለምሳሌ ፕሮቴስታንት ፓስተር የማይጣም ለምን መሰለህ? እኛ ጥላቻን ስላሰብንላቸው ነው። ፕሮቴስታንት ቀል የእውነት ውድድር እንዲፈጠር ስላላደረግን ነው፣ በማለት ፖዘቲቭ የሚያሰብ ፖዘቲቭ ቲንከር የእውነት ውድድ ክሬት እያደረገ ስለሆነ ሁለ ፕሮቴስታንት ጥላቻ ኖራቸው ኦርቶዶክስ የሆኑት ወንድሞቻችን ወይ ፓሳር ገ እሱ እኮ መልካም ሰው ነው ይላሉ። በአንድ በቶቻቸው በትምህርት ደረጃ ግን አቋም አላቸው። የማይሻር ነገር ነው እሱ። አያችሁ እኛ እየሰራን ያለነው ጥላቻ ላይ አይደለም ትምህርት ላይ ነው። የኛ የቤተክርስቲያን ክርስቲያን አስተምሮ እንዲህ ነው። ቤተክርስቲያናችን ክርስቲያናችን እንዴት አስተምራለች፣ የእኛ ዶክተርን እንዲህ ነው እንላለን። ሀሰት የሆነው ደግሞ የፕሮቴስታንት አስተምሮ እንዲህ ይመስላል፣ ከመጽሐፍ ቅዱስ ጋር በዚህ በዚህ መልኩ ይጻረራል ብለን ነው የምናስተምረው እንጂ ፐርሰናሊ ፕሮቴስታንት ጠል የሆነ ትውልድ እንዲፈጠር ክሬት እያደረግን አይደለም። በሆነ አዳራሽ ላይ በሆነ ቦታ ላይ ተቀምጣችሁ እኔን ስታዩ የምትበሳችሁ ፕሮቴስታንቶች ጋር እመኑ፣ ስህተቱን ይላይ አይደለም። ችግሩ እናንተ ላይ አይደለም። ችግሩ ተቀምጣችሁ የምትማሩበት ሰው ጋር ነው። በአንገቱ ማህተብ ያሰረን ኦርቶዶክስ የሆነን ሰው በአጠቃላይ እንድትጠሩ የሚያደርግን የሆነን ነገር በአእምሯችሁ እየጨመረ ነው። ስለዚህ እባካችሁ እንዲህ አይነቱን ነገር አንድ ጊዜ ተወት አድርጉትና ለእኛ ጊዜ ስጡ፣ ለእኛ ሰዓት ስጡ። ቤተክርስቲያንን ወቋት፣ ቅድስት ቤተክርስቲያናችን ምን እንደምታሰምር እድል ስጡንና ሰዓቱን ስጡንና እናሰምራችሁ እናስረዳችሁ። መቼም ሰው እኛ ዝም ብለን እና እንትን በኦርቶዶክስ ምናምን ብለን ዝም ብለን ጥቅም የምናስገቡ አይነት አገልግሎት አይደለም የምናገለግለው። ሲጀመር ክርስቲያን በመሆን በስላሴ ዘንድ መመረጥ ያስፈልጋል። የጠፉትን ግን ወንድሞቻችን አጠቃላይ ግን ፍቅር በሆነው በክርስቶስ ጋር ግንፈግል ጋር ይሄ ግዴታችን። እንዲሁ ሳታውቁ ግን እየጠላችሁን ያላችሁ ፕሮቴስታንቶች ወንድሞች እባካችሁ በፍቅር ወደ ቤት ድል ስቱለኛል በድል ስጡ ማለት ስለ ኦርቶዶክስ ቤተክርስቲያን ሳ ብቻ ሳይሆን ስለ ፕሮቴስታንቲዝም አሰምሮም ጭምር ቁጭ ብለን እናወራ፣ እንወያይ። በጥላቻ በፍጹም። አርሴማ ጣዖት አይደለችም። በዚህ ምድር ላይ ማን ምትባል ጣዖት አለች? ሴት ጣዖት አርሴማ፣ አርሴማ ጣዖት ናት አይደል? ምናምን አንተያይ እባካችሁ በፍቅር ቅረቡና እናውራ። አርሴማ ጣዖት ናት ለሚል አገልጋይ አታጨብጭቡ፣ ፕሊስ አታጨብጭቡ። ምናልባት ያ ሰው የእናንተን አንጀት ምናልባት ያራሰው ሰው ሊሆን ይችላል፣ ወይ ደግሞ የሆነ በቃ ደስ እንዲላችሁ አሪፍ ንግግር የተናገረ ሊሆን ይችላል። ለእናንተ ሊመስላችሁ ይችላል። ያ ግን ወንጌል አይደለም። አርሴማ ጣዖት ናት ያለበትን ሪዝም እስቲ መጽሐፍ ቅዱስ አጠቅሱ ያስረዳችሁ እ የቅድስት አርሴማንን ታሪክ አንስቶ ጣዖት ለመባል ያበቃትን ነገር እስቲ ይንገራችሁ። ስለ ኢየሱስ ስም መታረዷ ኢየሱስ ኢየሱስ ስለሚለው ስም መንገላታቷ ኢየሱስ ስለሚለው ስም መሰረዷ ይዙ መጥት ያስባላት እንዲህ ብላ የተናገረችን ሴት አዳራሾች ተሰብስባችሁ ስታጨበጭቡ ስህተት ወደሆነ ሆን አካሄድ እየሄዳችሁ እንደሆነ ተረዱ። ቆይ ትምህርቱን እናዘግየው። ስለ ጥላቻ ነው ግን መውራችሁ። ተግልይ እንደዚህ ብሎ የሚናገር ሰው ሲኖር ተደሰታችሁ፣ ጊፍት የምትሰጡ ሰዎች በቃ ትክክል የሆነ ትክክለኛ ልሆነ አኬል እየሄዳችሁ ነው። ራሳችሁን ታዘቡት። ጠቅላይ ሃይማኖትን እንደዚህ ያለበት ሪዝን ምንድን ነው? ኢየሱስ ስለሚለው ስም ስለተሰደዱ፣ ኢየሱስ ስለሚለው ስም ወንጌልን ዞሮ ስለሰበኩ፣ ጣዖታትን በአጠቃላይ ስለሰባበሩ፣ በአምልኮ ጣዖት ላይ የነበሩ ሰዎችን በአጠቃላይ በአብ በወልድ በመንፈስ ቅዱስም ስላጠመቁ ነው ጣዖት የተባሉት። እንዲህ የተባሉት ለምንድን ነው ምክንያት ይሆኑ? ይሁኑ። እኛ ችግር የለብንም። እናንተ ብቻ ምክንያት የሆኑና ችግር የለም። ያን አጨብጭቦ ያን ጊፍት ስጡ። አቡነ አረጋዊ እንደዚህ ሲል እንዲህ ለማለቱ ምንድን ነው ዲዝኑ? ማናቸው? ቅዱስ አባታችን አቡነ አረጋዊ ችግር የለም። እናንተ አባታችን አትበሏቸው፣ ግን አቡነ አረጋዊ ማን ናቸው? ታሪካቸው ምንድን ነው? ቀድማችሁስ ያንን እንደው ለማየት ሞክሩ፣ ለመመልከት ሞክሩ። ቅዱስ አርሴማ ጣዖት ናት ስትል አንዲት አገልጋይ የሆነች ሴት አገልጋይ በጣም ያዘንጉት። አዳራሽ ውስጥ ያለው ሰው በአጠቃላይ በሀይል አጨበጨበ። ምንድን ነው ሪዝኗ? ይሄ በጣም ስህተት የሆን አካሄድ ነው። ፕሮቴስታንት እህት ወንድሞቻችን፣ በጣም ስህተት የሆን አካሄድ። ወንጌል ሰዎችን ማስተማሪያ ነው። ወንጌል ሰዎችን መመለሻ ነው። ወንጌል ሰዎችን የምናነጽበት የክርስቶስ ቃል እንጂ ሰዎችን የምናበሽቅበት አይደለም፣ አይደለም። ጣዖት ናት ያለችበት ይዝን ሲጠይቋት ጣዖት ናት ያለችበት ይዝን ሲጠይቋት፣ ብታምኑም ባታምኑም በዘመናችን ያሉ ሴቶች የአርሴማን ያክል እንኳን መንፈስ ሕይወት የላቸው። በነገራችን ላይ በቤተክርስቲያናችን ስለ ቅዱሳን ሲነገር አንዳንዶች እየሮስተረሱ ቅዱሳን እየተሰበኩ ልክ እንዳሉ አድርጎ ፊልም ያረግሰዋል። በመጽሐፍ ቅዱስ የመጽሐፍ ክፍል ውስጥ ካሉት መጽሐፍቶች አንዱ የሆነው የሐዋርያት ሥራ የተባለው መጽሐፍ ኢየሱስ የሚለው ስም ከአርባ ሶስት ጊዜ በላይ ተጽፏል። ጳውሎስ የሚለው ስም ደግሞ ከመቶ ሰላሳ ጊዜ በላይ ተጽፏል። የዚህ ሐዋርያት ሥራ መጽሐፍ ላይ ጳውሎስ ጳውሎስ ጳውሎስ ጳውሎስ ጳውሎስ ተብሎ ተደጋግሞ የተጻፈበት ሪዝን ኢየሱስ ክርስቶስ ተረስቶ ጳውሎስ እንዲመለክ አይደለም። ይልቁኑ በቅዱስ ጳውሎስ ህይወት የከበረውን ክርስቶስን ለማሳየት እንጂ። ቅዱስ ቤተ ክርስቲያናችን አርሴማ፣ አርሴማ፣ አርሴማ ስትል ክርስቶስን ረሳ አርሴማ እንድትመልክ እያደረገ ይቻላል። በቅዱስ አርሴማ ህይወት የከበረውን ክርስቶስን በዘመናችን ያሉ ህቶች እንዲመለከቱ እንጂ ተክለ ሃይማኖት፣ ተክለ ሃይማኖት፣ ተክለ ሃይማኖት ስትል ቤተ ክርስቲያናችን ክርስቶስ ተረስቶ ተክለ ሃይማኖት እንዲሰበኩ አይደለም። በጻድቁ አባት በአባ ተክለ ሃይማኖት ህይወት የከበሩ ክርስቶስ እንዲታይ እንጂ። ምሳሌ ልስጣችሁ። ለምሳሌ ቅድስት አርሴማ ታሪክ ለምን ያስፈልጋል? በዘመናችን ያሉ ወጣት የሆኑ እህቶቻችን መንፈሳዊነታቸውን እንዲቃኙ፣ የእሷን ታሪክ እንዲመለከቱ፣ አብነት እንዲያደርጉ። ማንን ትምክት እንዲያደርጉ? ክርስቶስን። በዚህ ሰዓት እንደው አንዲት ሴት እግዚአብሔር ሁለንተናን ውብ አድርጎ ሲፈጥር በአይምሮ ምንድን ነው እህት አንቺ ጸጉርሽ ያማረ ቀን እንደ ሁሉ ነገር ሞልቶልሽ የሰውነት ቅርጽሽ ያማረ ቀን እውነት ለመነጋገር ይሄ ሰው የቀረጸውን ፕሮጀክት በአጠቃላይ የተጠቀምሽ ቀን ሁለንተናሽ ከራስ ጸጉር እስከ ግር ጥፍር ያማረ ቀን ያማረቀን ምንድን ነው ባይኖርሽ የሚመጣው እንዴት አርጊ ሀብታም የሆነ ሰው ላግባ ማለት ብዙዎቻችን አሁን እንዲህ ደግሞ ዛሬ ሁሉንም እንትን እያልኩ አለምሽ አብዛኛዎች ሆኑ ያሉት ወይም በጣም የብዙ ቆንጆ ሴቶች ትልቁ ችግር ያ ነው። የኔዋን ያው አንድ አፍታባቂ ምታለች ፈለገ የሚባል ትላላችሁ ስቀልና፣ እሺ እና ብዙ ሴቶች ልክ እንደዚህን ነገር በአእምሯቸው ይመጣል። በዘመናችን ላሉ ሴቶች አብነት ቶር ዘንድ ቅዱስ ቤተክርስቲያናችን የቅድስት አርሴማን ታሪክ ወጣት ለሆኑቶች ትዘክራለች። ቅድስት አርሴማ ሁለንተኗ ውብ ነበር። በዘመኑ የነበሩ መኳንንት፣ በዘመኑ የነበሩ ሹማምንት፣ በዘመኑ የነበሩ ኃያላንና ነገስታት ይፈልጓት የነበረች ሴተች የጎልማሶች ሽንገላ ሳያታልላት ሁለንተኗን ለክርስቶስ አስገዝታ አስገዘታ በፈቃድ እግዚአብሔር የተጓዘች ስለ ክርስቶስ ስጋዋ የተቆረሰ ደሞ የፈሰሰ በጥፊ የተጸፋች ምራቅ የተጠፋባት በሰይፍ የተቀላች በሰይፍ የተቀላች ቅድስት እናት ነች። ይህን ያክል ጭካኔ ከክርስቶስ ያገኘች ቅድስት እናት ነች። አሶ በዘመናችን ላሉ ወቶቻችን የቅድስት አርሴማን ታሪክን እነግራለን። ለምን በቃ በዚህ ቻለ ነገር እንዳይታለሉ፣ ከክርስቶስ ፈቃድ እንዳይርቁ፣ ልክ እንደ ቅድስት አርሴማ ክርስቶስን ትምክት እንዲያደርጉ ቅድስት ቤተክርስቲያናችን የቅድስት አርሴማን ታሪክ ትነግራለች። እንግዲህ ቅድስት አርሴማን አምልኩ ብለህ ቅድስት አርሴማን ታሪክ አትናገሩ። የቅድስት አርሴማን ያክል መንፈሳዊ ህይወት ያልኖሩ የጎልማሳ ሽንገላ የሚናፈቃቸው ሴቶች ዛሬ ላይ ተነስተው አርሴማን አርሴማ ጣዖት ናት ይላሉ። እዚህ ትፌር ማለት ያስኬዳል። የቅድስት አርሴማን ያክል መንፈሳዊ ህይወት ያልኖሩ ሴቶች እንዲሁ ከመሬት ተነስተው አርሴማ እንዲህ ናት። ይሄ በጣም በጣም በጣም ልታስሩ ይገባል በጣም ልታሰሩ ይገባል። ፕሮቴስታንት ወንድሞቻችን እና በአጭሩ እባካችሁ ቤተክርስቲያንን ሳናቅ እንዲሁ በጭፍን በጥላቻ ንጓዝ እባካችሁን፣ በዛ ልክ ይህን ያክል የሆነ የጥላቻ ቃላቶችን በመጠቀም የምትሰብኩት ወንጌል የለም። ወንጌል ሰዎችን ማብሸኪ አይደለም። በዚህ አጋጣሚ እግረ መንገድ ልናገር በየቦታው መቼም ሁላችሁም የምትታዘቡት ነው ያው ለማንም የሚደበቅ ነገር አይደለም በየቦታው በየአደባባዩ ምናምን ወንጌልን ሰብካለን ብለው የሚወጡ ፕሮቴስታንት እህቶች ወንድሞች አሉ ወንጌል የሚያስፈልጋቸው ግን ወንጌልን ሰብካለን ብለው የወጡ ፕሮቴስታንት እህት ወንድሞች አሉ ብዙ ጊዜ ካያቸኋቸውና ያው የሆነ ባይብል ነገር ይዙ ና ድምጻቸውን ቀየረው ኢየሱስ ምናምን ነገር ይላሉ እኔ የስልጠናው አካል ነው ወይ እላለሁ አንዳንድ ጊዜ ድምጽ መቀየር እዚህ እንዲህ ወንጌል እኮ ሰዎችን ማብሸቅ አይደለም። ወንጌል እኮ ሰዎችን ማናደጅ አይደለም። ወንጌል ሰዎችን ማስተማሪያ ነው። ወንጌል ሰዎችን የምናሰምርበት፣ ወንጌል ሰዎችን የምንመለስበት ነው። አንዳንዱ በዙስ ገብቶ አንዳንዶች ይኸው ድንግል ማርያም ምናምን ይላሉ። ተሳክቶላችሁ እኮ የሆኑ ማለት ፕሮቴስ ይሄ ክርስቲያን የሆኑ ወንድሞችን ልታናደዱ ትችላላችሁ። ግን ምንም እኮ ይሄ አገልግሎቱ ክፍል አይደለም። ሐዋርያት በዓለም ሁሉ ዞሮ ወንጌልን ሲሰብኩ የማንንም የማንንም ካልቸር እንኳን እንትን አላሉም፣ አልዘለፉም፣ ምን አላሉም። ሌላ አይነት ዘለፋ አላቀረቡም ምን አላሉም። ቀጥታ የክርስቶስን ወንጌል የሰበኩት ማንንም ድምጻቸውን እየቀያየሩ ይገርማል ወዳጄ ምናምን እያሉ

በፍቅር መጽሐፍ ቅዱስ ሐሳቦችን እያነሳን ነው ወይ?